ይተነስቶ ያው ያው ለገበያ መውደድ ነው። ይሄን ለገበያ ደርሰናል። ለዳሎቻ አለ፣ ሳንኩራ ሁሉም ገበያ እያረጋጋን ነው። ከዛ በኋላ አሁን ትማትም ይጀምራል። ከዛ ይቀጥላል። ሲንቶሮ ነው አሁን ይሄን ከማልማት ከጀመራች ከተጀመረው በቃ ከና ችግኙ አራት ወር ነው። አራት ወር ጨረሰ። በአንድ ወር ችግኙ ሶስት ወር ጥቅል ጎመኑ ደረሰው። የተሸጠው አግማሽ ሚሊዮን ነው። ግማሽ ሚሊዮን አስረክበዋል። ግማሽ ሚሊዮን አስረክበናል። የጀመረ ነው አሁን። ከዛ ይቀጥላል። ቀጥሎ ቲማቲም ነው የምትተከለው፣ ነው ሲጀመር እኔ ይሄንን መስራት የምፈልገው ቡቆላ ምናምን መዝራት አልፈልገም፣ ወላ ዘንጋዳ ወላ ምናምን አይነፋም። ዘመናዊ መሆን ነው የምፈልገው። እሺ፣ ሌሎች አርሶ አደሮች አሁን የእርስዎን ተሞክሮ ለመውሰድ ያደረጉት ጥረት አለ? ያው እነሱ ቡቆላ እንዘራለን ብሎ እንትን እያሉ አረላሁ። ስለዚህ ደግሞ እነሱ ምን እንትን መስራት አለባቸው፣ እንደኛ ያው ሰርቶ ማየት ነው። እኔው ለመስራት በጣም አላማ አለኝ፣ እናንተም ትተባበሩኛላችሁ፣ ይሰራለሁ፣ ይለወጣለው። በማሳኔ አስረከቡት አሁን ይሄ በማሳኔ ስድስት ከግማሽ ሚሊዮን ብር ግማሽ ሚሊዮን ኦኬ ለነጋዴ ነው አስረከቡት ለነጋዴ ነው ኦኬ ትማቲም ከዚህ ወፍት ስንት አምርተዋል ስንት አነሱ ትማቲም አምስት መቶ ሺህ ነው።